ስምንተኛውን ክፍል እንሆ። በስልክ ብዛት ጆሮ የጋለ አሁን እኮ የቴቴ ልጅ ደውላ ቆንጆ ነበር እያለች ነው። መቼ ነው አንቺ እንደዚህ ንግግር አዋቂ የሆንሽው? ፕሮግራሙን አሳመርሽላቸው ምናምን እያለችኝ። አንተ ጋር ማን ደወለ? ባሩጋ ከደውልኩ በኋላ ስልኬን አጠፋሁት እኮ። ማንም ሰው እንዲደውልኝ አልፈለኩም። ለምን ዝምብ እንዴት ዝም ብለህ አይበቃም? የሚበቃንን ያህል አድናቆት አልተቀበልንም። ደስ ያላለህ ነገር አለ? አንዱ አድናቆት አድናቆት ይጣላል እንዴ? ሲበዛ ማርም ይበራል። በዛ ላይ የሚያደንቁን ሁሉ ከልባቸው ይሆን አይሁን መለየት ቸግሮኛል። ሌላ ያስጠላህ ነገር አለ? የለም መጥፎ ነገር ተናገርኩ? አልተናገርሽም። ነው ወይስ እኔ መኖር አልነበረብኝም? ነበር መኖር ስለነበረብሽ ነው ኖርሽ። ለዚሁ ብዬ ነው ሽማግሌ የላኩት፣ እኔም አጥብቄ የለመንኩሽ። ማ ምን ሆነ ነው ለምቦቼ ኔ ጣልከው፣ ችግር አለ? ምንም ችግር የለም ምህረት። ታዲያ ምን ሆነሃል? ቅድም ደህና ስትጫወት አልነበረም? አሁንም ምንም አልሆንኩም። መሽቷል፣ ደክሞኛል፣ እንቅልፌ ስለመጣ ይሆናል። እነማማ ጋር ስትደውል የተናገሩ ነገር አለ? ማንን ያናገርከው? ባህሩን ነበር ያናገርኩት። ምን አለ? ፕሮግራሙ ጥሩ ነው በተረፈ ነገ እናወራለን ብሎኛል፣ እነግርሻለሁ። በቃ ይሄንን ብቻ ነው የነገረ ምረት ምን ፍጠር ነው የምትይ? እንዴት በፕሮግራሙ ላይ አስተያየት አልሰጡሁም ብዬ ነው። በፕሮግራሙ ላይ ምን አይነት አስተያየት እንዲሰጡ ትፈልጊያለሽ? እነሱ የማያውቁትን ነገር አላወራንም። አመልጦም የአልጋ በአልጋ ፕሮጀክት ተቆጣጣሪ ኃላፊ ነኝ ብያለሁ። አምልጦች ነው ብዬ ባላምንም፣ በዚህ ፕሮጀክት ላይ የመስራት ፍላጎት ካለች ግን አብረሽ ልትሆኚ የማትችይበት ምንም ምክንያት አይታያይም። ፈቅድህልኛል ማለት ነው። ምን ኃላፊነትሽ ነው? መጀመሪያ ከሌሎቹ ጋር ለማከርበታ። አንፈልጋትም፣ አይሆንም ቢሉስ? አይሉ። እሺ አንተስ ምን ታስባለህ? በምን ልታግዢ እንደምትችይ ባላውቅ፣ የሆነ ልትሰሪው የምትችው ነገር እንዳለ አስባለሁ። ጥሩ አሁን አስተያየትህን ንገረኝ። ይሄው ነገርኩሽ እኮ። ኧረ ቃለ መጠይቁ ላይ ነው የምልህ። ነገርኩሽ እኮ ምህረት፣ ጥሩ ነው ሌላ ምን ልልሽ እችላለሁ? ቆንጆ ነው። ብዙ የማያስፈልግ የተወራ ነገር ነበር። ጥሩ ጥሩ መርጦ አቅርቦታል። ሌላስ? ሌላ ምንም የለም። እሺ ማውራት አላሰኘህም ዛሬ? ስለቃለ መጠይቁ አውራ እንዳትይኝ በእናትሽ ምህረት ነገር በቴሌቪዥንም በአካልም ብዙ አወራን እኮ። እስኪ አሁን ደግሞ ለተወሰነ ጊዜ ዝም እንበል። ዝም ብለን ምን እንስራ? ከየራሳችን ጋር መነጋገር አንችልም? ተጨንቃል እኮ ኃይሉ። እስኪ ቤቱን ይኸው፣ ሰፊ ለቤተሰብ ተብሎ የተሰራ ግን እኔ እናንተ ብቻ የምንኖርበት፣ እኔ እናንተ ደግሞ እንደዚህ ዝም ተባብለን ስንቀመጥ እኔ የበለጠን የሚሰፋብኝ። በቢሹን አምጫት ብይሻሉ ሳውት መጣ፣ ቤቱ በጃጃታም በለቅሶም ይሞላል። እኛ ወላጆቿ እንደዚህ ተኮራርፈን የምንቀመጥ ከሆነ እኮ እሷን በነፃነት አትቦርቅም። ኃይሉ ኃይሉ ጀመረ ደግሞ። ሰሞኑን አንተ ነበርክ ስትለምንኝና ስትለማመጠኝ የሰነበትከው እኔም በተራይ እንድለምን ፈልገህ ነው ኃይሉ? ኃይሉ፣ በእናትህ ጸጥ አትበል። ጸጥ ስትል የበለጠ እንደምትጠቁርብኝ ታውቃለህ እንጂ ት እሺ፣ ስለምን ላውራ? ስለፈለግከው ነገር። ስለፈለግኩት ነገር ባወራሽ ደስ አይልሽም። ስለ አንቺ እንዳወራ ነው አይደል የምትፈልግ? ስለ ራሱ ሲያወሩት የማይወድ ሰው አለ? ከቴሌቪዥን ፕሮግራም የወደድኩት አንቺን ነው። እንዴት? በጣም ታምሪ ነበር። አመሰግናለሁ። አንተም ታምር ነበር። ንግግር አዋቂ ነሽ ታማክ። አለባበስሽም ያምር ነበር። ቴንኪዩ። ሌላ አንድ ነገር ንገርሽ። ይሄ ቃለ መጠይቅ ባለውለታዬ ነው። አንቺም በእጄ አስገብቶልኛል። እሱ እውነት ነው። ከአሁን በኋላ ከእጄ እንድትወጪ አልፈልግም። ኧረ እባክህ። ከአሁን በኋላማ በእኔ እጅ ውስጥ ነው። እንደዛም ከሆነ ከእጅሽ መውጣት አልፈልግም። ጸባዬን አሳምራ እንደ ድሯችን እንድንሆን እፈልጋለሁ። አንተ ከፈለክ እንሆናለን። እፈልጋለሁ። እንደምወድሽ ታውቂያለሽ። እንደምወድሽ ስለምታውቂ ይመስልኛል በነፍስ የምትጫውችብኝ እኔ አሻንጉሊት። የእኔ ምህረት፣ የድሮዋ ምህረት እንድትሆኝም እፈልጋለሁ። የድሮዋ ምህረት ምን አይነት ናት? ቅን፣ ቻይ፣ ተጫዋች፣ ጣፋጭ እናት የኔ አባት፣ ወደ መኝታ ቤት ብንሄድስ? አቅፈህ ወሰድከኝ፣ ደስ እያለኝ የኔ ጫንቃ፣ እንኳን አንቺን ስንት ነገር ይሸከማል። ግን ምን፣ ጥፍሮችሽ ቆርጫቸዋለሁ። እስኪ ጣቶችሽን፣ ጣቶች እንደምወድልሽ ነግሬሽ ያውቃል? እኔስ አንተን እንደምወድህ ነግሬሽ ያውቃል? አታውቂኝ?

እቃዎች በመኪና ላይ ይጭኛሉ። ቤት እየለቀቁ ስለሆነ እኔና መረት የምኖርበትን አዲሱን ቤት ማየት ፈለክ አብረን እንድንሄድ ብዬ ነው። ሌላ ቀን ቢሆን አይሻልም? ለምን ዛሬ አይሆንም? እንደምታየን ስራ ይዣለሁ። እንደማይ ያስከው ስራ መቆየት ይችላል። ሌላ ቀን ፕሮግራም ይዘን ብንሄድ አይሻልም? ዛሬ አንተ ቤት መሄድ የሚባል ፕሮግራም አለስ? ከይቅርታ ጋር ምን ሆናችሁ ነው? ምን ሆናችሁ ነው? እነማንን? ማንን? ሁላችሁ ምንሆናችሁ ነው? እማማጥፎር የማይገባ ቅን የሚመስል ነገር ተናግሮኝ ስራ አለብኝ ብለው ሄዱ። ብሌል ለሰላምታ ታንኮር ቆራችሁብ አንተም የሁልትናግረኝ የፈለግ ትመስለኝ። ምንድነው? ምንሆናችሁ ነው? እ የሌሎቹን አላውቅም። እኔ ግን አንተን ላለማናገር የሚፈልግበት ምንም ምክንያት ለ እኔም አላውቀው። የተፈጠረ ነገር አለ ነገርኩህ። እኔ ምንም አልሆንኩም የማታው የቴሌቪዥን ፕሮግራም ያስቀየማችሁ ነገር አለ? እንዲያውም ታዲያ ምንድን ነው የተፈጠረው ነገር? እኔ እኮ ምንም አልገባኝም። የተፈጠረ ነገር አለ የሚሉት ካለ ሌሎቹም በግል ማነጋገር ትችላለ። እኔ ግን እስከማውቀው ድረስ ችግር የለም። ነገር የማይቀር ማማጥ ፎርቅ፣ ነገ ጠዋት አራት ሰዓት ላይ ተፈኛ ለጠዩ እደውልለታለሁ። አንተ ጋር አሁን መናገር እንችላለን። መኪና ቁም ያለው ስትል የሰማው መሰለኝ እሺ ቤት ደርሼ ልመልስ። ለምን ከአንተ ጋር ለመነጋገር ነው። ምንድነው የምንነጋገረው? ችግር ካለ ትነግረኛለህ፣ ከሌለም እስከ ዛሬ እኔ ወክለህ አልጋ በአልጋም ባስተዳደርክበት ጊዜ ሁሉ ያጋጠመህ ነገር ከነበረ የታዘብከው ብቻ በአጠቃላይ ስራው እንዴት እንደነበር እናወራለን። ለምን ዛሬ ከመጣህ ወር አለፈ። በዚህ ጊዜ ውስጥ አንድም ቀን ስራውን ሪፖርት አድርገህ አታውቅም። አጣውቀው። አሁንም ሪፖርት አድርገ ለኛ እንደ ጓደኛ እናውራ።

ስለፈቀድ ምን ነው ማመስገን ችግር አለ? ኧረ የለውም። ማመስገን ምን ችግር ሊኖረው ይችላል? እንዲያውም የጨዋ ሰው ምግባር ነው። የሆነ ደስ የማይል ስሜት አለባለ ደስ የማይል ስሜት የት? እዚህ ግቢ ውስጥ ደስ የማይል ስሜት እዚህ ግቢ ውስጥ ቢፈጠር ታዲያ ምን አስጨነቀ? አንተ እዚህ ግቢ ነው እኔ ባልኖር ሁላችንም አንድ የሚያደርገን አልጋ በአልጋ ፕሮጀክት እዚህ ግቢ ይኖራል። ፕሮጀክቱ ምን ይሆናል ብለህ ነው? ሰው አይደለም። ሰውማ ነው። አልጋ በአልጋ ፕሮጀክት ማለት እኮ እኛ ማለት ነው። እኛ ደህና ስንሆን ብቻ ነው ፕሮጀክቱ ደህና የሚሆን። እኔም እንደዛ ብዬ ነበር የማስበው። አሁን እንደዛ ታስብ? እውነቱን ንገረኝ ካልክ አላስብም። አሁን የማስበው ሌላ ነው። ምንድነው ምታስበው? ጊዜው ሲደርስ ብትሰማ አይሻልም? ፍትንግሬ እንደዚህ ካልከኝ በኋላ ደግሞ ሳትነግረኝ አለ። ምንም እኮ አዲስ ነገር አይደለም። በፊት አልጋ ባልጋ ማለት አንተ፣ እኔ፣ ማማ፣ አባባ፣ ብሌን ጠቢቡ ማለት እንደሆነ ነበር የማስበው። አሁን አሁንማ አልጋ ባልጋ ፕሮጀክት ማለት ኃይሉ ማለት መሆኑን ነው የተረዳሁት። አንተስ ካለለት ፕሮጀክቱም ይኖራል። ምን ማለት ነው? አይግርም እኔም በቅርቡ እውነቱን ስደርስበት ብዙም አልገረመኝም ይሄ ውሸት እውነትና እውነትና ንጋት እያደር ይጠራል ዛሬ ውሸት ሊመስል ይችላል እየቆየ ግን እውነት መሆኑ አይቀርም። በፍጹም ውሸት ነው ባህሩ ለምን እንደዚህ እንዳሰብክ አላውቅም ቢሆንም ግን ሀሳቡን ከልብህ አውጡ አልጋ በአልጋ ፕሮጀክት ያንተ ካልሆነ የማማም የብሌንም የጠይቡም የጋሽ ገብሬ መሆን ካልቻለ የእኔም አይደለም ቢያንስ እኔ እንደዚህ ነው ማስ እስኪ ቀና በል። እንዴ ክራባቱን በጣም አጠበቅሽብኝ፣ ግን እንደዚህ ሲሆን ያምራል። አስቸድንቆኛል። ምህረት ዝንጥ ብለህ እንድትሄድ ፈልጋለሁ። አንቺ ደስ እንዲልሽ ነው እንጂ ይሄ ብዙም እንዲህ ለብሶ መሄዱ አልተመቼኝም። ለምን የሚሄደው ስራ ቦታ ነው፣ ሰርግ አይደለም ወይ ግብዣ አይደለም። ሰው ከንግግር በፊት ልብስህን አይቶ ነው አቋምን የሚረዳው። ይሄ እኮ ምንም አቋም የሚያስፈልገው ጉዳይ አይደለም። የሚሄደው የማውቃቸውና ለረጅም ጊዜ አብሬያቸው የኖርኳቸውን ሰዎች ለማነጋገር ቢሆንም በሁሉም ነገር እንድትበልጣቸው እፈልጋለሁ፣ በአስተሳሰብም በአለባበስም። የኔ ባል አሸንፈህ እንድትመጣልኝ እፈልጋለሁ። ወይ ምህረት፣ ጫማውን ወደኋላ በጣም ጸጉር ተበጥሯል። አበጠርኩት ብያለሁ። እንግዲህ ትንሽ በጠር በጠር አድርገው። አብሬ እንደሆን ትፈልጋለህ? የት ነው አብረሽኝ የምትሆኝ? እና ማማ ጥፎ ወርቅን ስታነጋግር አጠገብ እንደሆን እኮ ነው። አይ አይ አይ፣ ቲፎዙ አትፈልግም። በዛ ላይ ይሄ እኔ ልብለጥ እኔ ልብለጥ አይነት ውድድር ያለበት ንግግር አይደለም። መግባባት እንድንችል እኮ ነው። ምን ነጋገረው ቢሆንም በቁጥር ይበልጠዋል። መሀላቸው ስትገባ አፍ አፍን ሊሉ ይችላሉ። ምት ግድ የለሽ አንድ ላይ አድርጌ አይደለም ማናገራቸው፣ ለየብቻ ነው የቀጠርኳቸው። እንደዛ ከሆነ ጥሩ። ግን ምንም ፊት እንዳትሰጣቸው፣ ብዙ እንዲያወሩ እንዳትፈቅድላቸው። እነሱ ከመናገራቸው በፊት አንተ ወቀሳ እንደርድርባቸው። እሺ። ለምን? የሚሰማን አገኘን ብለው ብዙ አፋቸውን እንዳይከፍቱ ነዋ። ባይገርምሽ፣ ላዳምጣቸው ነው የሚሄደው። እንዴት እስከ ዛሬ በነበረን የጋራ የስራ ህይወት የከፋቸው ቀረ ያላቸው ነገር ካለ ልሰማቸው ነው የምፈልገው። ለምን ብለህ? ለአልጋ በአልጋ ፕሮጀክት ብዬ ነው። ዝም ብዬ ነው የምለፋው? ቢያንስ ወንድ ይኑር እንጂ አይሉም። ለመሸነፍ ተዘጋጅተህ ከቤት እየወጣህ እንጂ እንዴት ነው ለአልጋ በአልጋ ብዬ ነው የምትለው? እኔ አውቄ ተሸንፌም አልጋ በአልጋም በህይወት ማቆየት ከቻልኩኝ እንዳሸነፍኩኝ ነው የምቆጥረው። መረት፣ ፈርተሃል ማለት ነው? አው ፈርቻለሁ፣ ምረት በእኛ ለመግባባት ስራው እንዳይቆም ፈርቻለሁ። ምንም ስጋት አይግባ። ሁሉም ጥንቅር ሊሉ ይችላሉ እንጂ አንተ እንደዛ የለፋህበት ስራ እንዲሁ በከንቱ አይቀርም። እንዳንቺ እርግጠኛ ብሆን እንዴት ጥሩ ነበር። እኔ አለሁልህ። እሺ፣ ቀናበል። ቀናብያለሁ እኮ። በደንብ ቀናበል። ይኸው አይኔኔ እያየሁሽ ነው ምረት አይኔ ውስጥ ምን ታነባለህ? ብዙ ነገር አነባለሁ። ጊዜ ለመቆጠብ ያህል ግን እንዳውቅ የምትፈልጊውን አንቺው ነገር በእኔ ውስጥ ፍርሃት የለም፣ በማደርገው ነገር ሁሉ እርግጠኛ ነኝ። አውቃለሁ። እንደኔ እርግጠኛ ሆነህ ከቤት ውጣ እሺ። አሸንፋለሁ። በል አሸንፋለሁ ብዬ ተስፋ አረጋለሁ። ተስፋ የሚባል ነገር የለም። ስም ብለህ አሸንፋለሁ በል ሁን ሄድ ቴሄዳለቆይ አትቆይም አይደል? እነሱን አናግረህ ቀጥታ ወደዚህነምትመጣ ይመስለኛል። የሆነ ሰዓት ኢንተርኔት ቤት መሄድ አይቀርም። እንደጨረስክ በጊዜ ትመጣለህ። ተስፋ አረጋለሁ ወ ለአንተ ሲል ተስፋ የሚባለው ቃል ከምድረገጽ በጠፋ ተስፋ፣ ተስፋ፣ ተስፋ! እንዴት ሰው በህይወቱ በአንድ ነገር እንኳን እርግጠኛ የሆነ ወዴት ለመሄድ ነው ትያልከው? የትም አልሄድም። ልደቴ ስለሆነ ምህረት ለልደቴ ገዛችን ልብስ ነው። የማን የአንተ ልደት? አዎ፣ ማማ ጥፋዋ። እንዴ በስተርጅናም ልደትህን ታከብራለን? ታዲያስ እርስዎ ልደትዎን አያከብሩም እንዴ ማማ? እኛ በደህና ጊዜ የንጉሳችንን ልደት ደግሰን ወጥቶልናል። ደግሞ የራሳችንን እናክብር ብለን በየዓመቱ ስንጫወት እኖራለን። አይ ማማ ጥፊ፣ ለሌሎቹ አልነገርክም ስለ ስብሰባው? አይ መጀመሪያ ለየብቻ ላናግራችሁ ብዬ ነው። ከእነሱም ጋር ከእርሶ በኋላ አወራለሁኝ። እንደው ግን ምኑን ነው አውሩ የምትለን? ስለ ስራው መወራት አለበት የሚሉትን ሁሉ ምን ደስ ይሎታል፣ ምን ያስከፋውታል፣ ማን ያናድዶታል፣ እንዲህ እንዲህ ያለው ነገር በሙሉ። እንዳልክ ማማ ጥፍ ወርቅ እኔ ዝም ብዬ እሰማዎታለሁ። ወደዚህ ወደ አልጋ በአልጋ ስራ ከመጡ ወዲህ አለ የሚሉትን ችግር ይንገሩኝ፣ ምንም ሳይደብቁ። ምን አስደበቀኝ? እኔ የምንነጋገረው የስራ ጉዳይ አይደለም። ልክ ነዎት። ለማለት የፈለግኩት ይሄ ይረባል፣ ያ አይረባም ብሎ ሳይመርጡ ወደ ጭንቅላቱ የመጣውን ችግር የሚሉትን ይታረብ የሚሉትን ሁሉ ያጫውቱ። በጣም ጥሩ። እንግዲህ ካንተ ከመጣና ነገሩን ካልክ ነግርሃለሁ። ምን ገዶኝ ይሄንን ስራ ጀመርን ብላችሁ እንደተነሳችሁ ወደኔ ያመጣችሁ እጥፌ በሰፈሯ የተከበረች የተወደደች ሰው ናት። እሷን አክብረው ሰዎች አልጋችንን ያከብራሉ ብላችሁ ነበር። እኔም እንደዛ ነው የገባኝ። እየቆየ ግን የእኔ ስራ ሁላችሁም ከምትሰሩት የተዋረደና ጭራሽ ከልመናም ያልተናነሰ ሆኖ አገኘሁት። እርግጥ ይሄ ስራ ከማላቃቸው ሰዎች ጋር አስተዋውቆኛል። ጥያቄው ከመታወቅ ምን ጠብ ብሎልኝ ያውቃል? ነው ምንም። እሺ ሰው ሁሉ ያውቃታል፣ ማናት፣ የት ገባች፣ የት ወጣች፣ ምን ለበሰች ማለቱ አይቀርም። ቀርም ብላችሁ ምንም ያደረጋችሁ ልኝ ነገር የለም። ይኸው በመሬት ላይ ትሰራላችሁ? ስራችሁም እንዲታወቅ አደርጋለሁ። ግን ይሄው ስድስት ወር አለፈ፣ አንድም ቀን እንኪ ለነጠላሽ ብላችሁ አታውቁም። የሰው ፊት ማቅረቢያ ጨርቅ ግዙልኝ ብዬ በተደጋጋሚ ጠይቄ ሰሚ አላገኘሁም። ይቀጥሉ ይቀጥሉ፣ እየሰማሁህ ነው። እኔ ይሄ ነው የምለው። ችግር የለም ዋናው ሂሳቡ ነው። እኔ የሂሳብ ባለሙያ አይደለሁም። ቢሆንም የተቻለኝን ያህል እየሞከርኩ ነው። የሚረዳኝ ሰው ነው ያጣሁት። ሁሉም ሰው ወጪ ወጪ ወጪ ብቻ ነው የሚጠይቀው ደረሰኝ በአግባቡ አይሰጡኝም። ይሄ የማን ችግር ይመስላል? የሁላችንም። የሁላችን ሂሳብ ቢጎድል ግን ተጠያቂ የመሆኑ እኔ ብቻ ነኝ። በትክክል ለስራው ሲባል መውጣት ያለበትና የሌለበት ወጪ የቱ እንደሆነ አላውቅም። ለምሳሌ ከፕሮጀክቱ ወጪ የተደረገ አበባ ይገዛል፣ ምግብ ይበላል፣ መጠጥ ይሸመታል። ለዚህ ሁሉ አንዳንዴ ደረሰኝ ይመጣል፣ አንዳንዴ ደረሰኝ አይመጣል። ያለማስተጓጎል ደረሰኝ የምታቀርበልኝ አንተ ነው። አንተም ኢንተርኔት የተጠቀምኩበት ነው እያል ወጭ ነው ይዘብኝ የምትመጣ ያንተ ኢንተርኔት ከአልጋ በአልጋ ፕሮጀክት ጋር ምን ያገናኘዋል? የሚያመጣልኝ ገበያ ነው ንገረኝ። ጥያቄ እኮ እየጠየኩ ነው። መልስ ነው። ቀጥል ቀጥል። የእኔ ስራ ዛሬ ማዳመጥ ብቻ። ምን ሆናችኋል? እኔ እኮ ለአልጋ በአልጋ ፕሮጀክት ደስታዬን አሳልፋ የሰጠው ሰው ነኝ ማንነው በዚህ ዘመን ሰርግ ይቅርብኝ እንካችሁ ብሎ መደገሻውን የሚሰጥ? ቢገባችሁ እኮ የበጎ አድራጎት ስራ ነው የሰራሁት። ስሩበት ብዬ ገንዘቤን ስለሰጧችሁ በገንዘብ ምክንያት ናለው መዞር አለበት እንዴ? ቀጥል ቀጥል። እሺ ብሌን፣ አንቺስ ምኑን ነግሬ ምኑን ልቶ እኔ ለዚህ ስራ ብዬ ብዙ ብዙ ብዙ መስዋዕትነት ከፍያለሁ። ወላጆቼ ስሪበት፣ እራስሽን ቻይበት ብሎ የከፈቱልኝ ሱቅ ለዚህ ስራ አልጋ መሸጫው ውዬዋለሁ። እሱም አልበቃ ብሎ እኔም ሱቅ ቁጭ ብዬ ውላለሁ የህብረቱና የብሩ ሽታ እያጥወለወለኝ፣ ጊዜንም ጉልበቴንም ለዚህ ፕሮጀክት ሰጥቻለሁ። ከዚህ በላይ ምን ልስጥ? ደሞ አልሰጥም እንግዲህ። ማንም የኔን ያህል የተሰቃየ የለም። ብረቱን በምትቀቡት ቀለም ብዙ ቀን ታምሜ ተኝቻለሁ። በዚህ ስራ ምክንያት ተደብድቤያለሁ። እንደዚህ ተሰቃይቼ ምን ያህል ገቢ ያገኛለሁ ብዬ ራሴን ስጠይቅ ግን መልስ የለኝም። እኩል እያዋጣን እኩል እየተጠቀምን አይደለም። እሺ፣ እሺ፣ እሺ፣ እሺ ምን ማለት ነው? እየሰማዎች ነው ማለት ነው። የአልጋ በአልጋ ፕሮጀክት ዋነኛው ችግር ምንድን ነው? የሚሰማ መጥፋቱ አይደለም። ሌላው ደግሞ ይሄ አልጋ በአልጋ ዋጋው በጣም ስለረከሰ ማንም እየተነሳ የሚተኛበት መናኛ ነገር ሆኗል። መናኛ ነገር ለማስተዋወቅ መከራ ማየት ለምን ያስፈልጋል እ አልጋ ሸጠን የምናገኘው ገንዘብ ብቻ መሆን የለበትም። ክብርና ሞገስ ጭምር መሆን አለበት። አሁን ግን እየሆነ ያለው ምንድን ነው? እድሜያችንን ሙሉ ያጠራቀምነውን ስምና አክብሮት ቀርቶ በሁሉም ነገር ከምንበልጣቸው ሰዎች ጋር ተመሳስሎ መኖር እኔ ለዚህ ፕሮጀክት ብዬ በመንደር ህጻናት ማሾፊያ ሆኖ ማዘር አልጋ፣ ማዘር አልጋ፣ ኧረ ማዘር አልጋ ከምባል ሽበትና ድህነቴን ይዤ ብቀመጥ ብዬ ሞዴልነቱን ከተውኩት ቆይቻለሁ። ከማን ጋር እንስራ፣ ከማን ጋር እንስራ የሚለውንም አትመርጡም። እንዳየኋችሁ መታፈሪያ መጣ ሲሏችሁ ገንዘብ ከያዘ ይምጣ ነው። ይኸው ገብሬ በስተርጅና ገንዘብ ፍለጋ ተሰዶ ድምፁ ጠፍቷል። ይሄ አልጋ በአልጋ ያላሳጣኝ ነገር አለ እንዴ? ምንም ሳልሰስት ንብረቴ፣ ትዳሬን ክብሬን እኮ ነው አሳልፌ የሰጠኋችሁ። እሺ፣ እሺ ባህሩ፣ እያዳምጥኩ እኮ ነው። በዚህ ስራ ላይ የአህያ ስራ የምሰራው እኔ ነው። እናንተ እንደዚህ በሙሉ ልብስ ቂቅ ብላችሁ ወጥታችሁ ለምትታዩት የኔ ላብ ነው። በከንቱ የሚፈስም ይሁን ግድ የለም። ብረት ስራ መስራትም እንደዚህ ቱታ መልበሱ እኔን አይሰለችኝ። ግን አንድም ቀን ባህሩ ይደክሞ ይሆናል ብላችሁ አስባችሁልኝ አታውቁ። አንዳንዴ ሰው መስየም አልታያችሁም። አስር አልጋ እዛችሁ እንትሄዱና ከአስር ደቂቃ በኋላ ሌላ ትዛዛችሁ መታችሁ በቶሎ አድርስ ትሉኛላችሁ። አንድ ቀን ብታመም ወይም አይበለውና ብሞት የሚተካኝ ሰው እንኳን የለም። አልጋ በአልጋ ማለት እኮ የኔ ክንድ ሆኗል እንዴ! ክንድ የዛለለት ምን ልትሆኑ ነው? ይገባኛል። አይገባህም። አይገባህም። ቢገባህማ ኖሮ ሌላው ቢቀር አመሰግናለሁ ለማለት አፍህን ባልከበደ። እንደዚህ አይነት ነገር ላለማሰብ ባስብም ላለማውራት ከራሴ ጋር ብዙ ታግያለሁ። ግን በዛ፣ በጣም በዛ። እንዴ እንደየ አስተዋጽኦአችን የሚገባንን እውቅና ማግኘት አለብን። የምንሰራው እኛ፣ የምትመሰገነው አንተ። ለመሆኑ አንተ ምን ሰርተህ ነው የተመሰግንከው? አንተ እኮ ያለምንም ስራ ሶስት ወር ሙሉ አሜሪካ ስትቀመጥ ሳንም ማድረር ያንተን ስራ እየሰራን ጠብቀንሃል። ከሚስት ብትጣጣ አስታርቀን፣ ብር ብታጣ ሰተን፣ ማደሪያ ብታጣ አስጠግተን፣ ሀሳብ አመጣው ስትል ሰርተን ስፖንሰር አድርገን ዓለም ያሳየን ባለውለታዎች እኮ ነው። ምስጋና እኮ አይከፈልበትም። እንዲህ እንዲህ ላደረጋችሁልኝ እግዚአብሔር ይስጣችሁ ብትል ክብርህ አይቀነስ። እውነቱን ልንገርህ በቀደም በቴሌቪዥን በሰጠው ቃለ መጠይቅ ሁላችንም እርር ቅጥል ብለናል። ሁሉንም አልነግረህም እንጂ ብነግርህ ደስ ነበር የሚለኝ። ንገሪኝ፣ ግድ የለም ንገሪኝ። ለምን ወስደህ ለምህረት ልትነግራት? አልነግራትም። እኔም አልነግርህም። እስካሁን የተነገረህን ከሰማህ ይበቃሃል። ፕሮጀክቱን ፈጥሬዋለሁ ወልጄዋለሁ የምትል ከሆነ የሆነ መፍትሄ ይፈልግለት። አለበለዚያ መውለድ ምንም አዲስ ነገር የለውም ማሳደጉን ወቅበት። እሺ፣ ሰማው።